ተታመናለ ተታመናለ ተታመናለ። እኔ አምናለሁ እኔ አምናለሁ። ለስጋ ፈውስ ላጥንት ጥገን ይሆንልኛል። እኔ ስችግር ለልብ ደስታ

እግዚአብሔር ትልቅ፣ እግዚአብሔር ትልቅ፣ እግዚአብሔር ትልቅ። ስኬት ኪስ ውስጥ የለም፣ ስኬት ባንክ ውስጥ የለም፣ ስኬት ምድር ላይ የለም። አሚ ነገር ነው ስኬት የሚባል አሚ ነገር የእግዚአብሔር ኪዳን ነው። አማኝ የእርምጃ ሰው ነው። አማኝ የድርጊት ሰው ነው። መዳን ተጠናቋል። ከዳንክ ግን የዳንክበትን የእምነት ስርዓት በመግለጥ ተንቀሳቀስ። ፌዝ ዊዛውት አክሽን ኢዝ ዴድ። የተገኘህበት ክላስ ላይ የሚገባው ለዛ ክላስ የሚሆን ሰው ነው የሚመጣ። የቀየርክ ቀን ደግሞ ይቀየርልል። ለዚህ ዓለም ጩኸት ከደነቆርክ ለእግዚአብሔር እውነት መፍጠን ትችላለን ለሰይጣን ድምጽ የተዘጋ ጆሮ ለእግዚአብሔር ሐሳብ የተለቀቀ እግር ይሆናል። እስክታገኘው ድረስ ደግመ ጸሊ፣ ደግመ ደግመ እመን፣ ደግመ ደግመ አውጅ፣ ደግመ ደግመ ተዋጋ፣ ደግመ ደግመ አገልግል፣ ደግመ ደጋግመ ጾም፣ ደግመ ደጋግመ ተላመድ፣ ደግመ ደጋግመ ፈልግ፣ እግዚአብሔር ያየልጋ ትደርስበታል። ሁለት ቁጥር 26 ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ቀጥ ነው። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑም፣ የባሰውን ፍርድ ቀ። አሁን በነዚህ በሁለቱ ነገሮች መካከል ያለውን ነገር ቶሎ ላሳያችሁና ወደ ጸሎት እናልፋለን። በጣም ልናስተውለው የሚገባ ግን በጣም ሳናስተውለው የምናልፈው አስደናቂ ነገር ነው እዚህ ውስጥ ያለው። ምዕራፍ ሦስት ቁጥር አንድ ላይ ከእናንተ ብዙዎች አስተማሪዎች አይሆኑም።

አበክሮ ያዕቆብ የሚናገረው የባሰውን ፍርድ እንድንቀበል ታውቃላችሁ። ብዙዎች አስተማሪዎች አይሁን። ማስተማር መጥፎ አይደለም፣ ግን ስለሚያስተምሩት ነገር በትክክል የሚያውቁ የሚረዱ ሰዎች ያስተምሩ። የሚያስተምሩትን ነገር ከዘላለም አጀንዳ ከእግዚአብሔር ዓለም ጋር አስተሳስረው ወደ እናንተ ሕይወት አምጥተው ተግባራዊ ለውጥ በምታመጡበት ጉዳይ ላይ እርግጠኛ የሆኑ ሰዎች ብቻ ያስተምሩ ፍርድን እንዳንቀበልበት ግን እግዚአብሔር አዊ ባርኮትን እንድንቀበልበት የሚል ማስጠንቀቂያ ይናገራል። ምዕራፍ ሶስት ላይ ወደ ላይ ከፍ ብለን ካለው ሀሳብ ነው የምንመጣው። ወደ ላይ ከፍ ብለን ስንመጣ አሁን እምነትና ስራ ፌዝ እን አክሽን ፌዝ እን አክሽን እምነትና ስራ የሚለውን ነገር በጣም ግራ በተጋባ መንገድ በብዙ የሃይማኖት ተቋማቶች ውስጥ አንድም ላይ በልዩነትም ግራ በተጋባ መንገድ ይሰበካል፣ ያስተምሩታል። እምነትና ስራ የሚባለውን ነገር ማለት ነው። ፌዝ ኤንድ አክሽን እምነትና በሉት። እስኪ እ እምነትና ምን ግድ እምነትና ስራ አሁን እምነት የመዳኛ እምነታችን የመኖሪያ እምነታችን ይሄ በእግዚአብሔር የተሰጠን በኛ ፕሮዲውስ ልናደርገው የማንችለው ወይም እኛ የማንፈበርከው እግዚአብሔር የሚሰጠን ከእግዚአብሔር ዓለም የሚመጣ እግዚአብሔር ዓለም ውስጥ ያለውን ነገር ሁሉ የምንቀበልበት እግዚአብሔር የሚሰጠን ስጦታ ነው እምነት። ፌዝ ፌዝ ከምን ይመጣል? ከራሱ ከእግዚአብሔር ቃል ይመጣል። ቃሉን ከመስማት ይመጣል። ቃሉ የእግዚአብሔር ነው። ፕሮዲውስ የሚያደርገው የሚያወጣው ያንን እምነት ያ ቃል ነው የሚፈጥረው። ለምን እግዚአብሔር ዓለም ውስጥ ገብተን ከእግዚአብሔር ዓለም አንድን ነገር አክሰስ አድርገን መቀበል እንድንችል ትልቅ በር ስለሆነ። እሺ፣ ስራ የሚባለው ነገር ግን ሮንግ በሆነ መንገድ ነው የተተነተነው። ቁጥር 14 ላይ ልውሰዳችሁ። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። ይሄ ማለት እምነት አለኝ የሚል ምን የሌለው ስራ የሌለው እምነቱ ሊያድነው ይችላልን? ስለ ሳልቬሽን ነው ሊያወራ የፈለገው

በጸጋና በእምነት የሚደረገውን መዳን ከሥራ ጋር አጋብቶት ነው ወይ እንዳትሉ፣ አይደለም። ግን ሊነግረን የፈለገው ነገር አለ። አማኝ ሰው የተግባር ሰው ነው ሊለን ነው። አማኝ የእርምጃ ሰው ነው። አማኝ የድርጊት ሰው ነው። አማኝ እምነቱን ለመግለጥ አይቀምጥም፣ ነገር ግን ይራመዳል። አማኝ ተራማጅ ነው። አማኝ ሠራተኛ ነው።

ራቁታቸውም ቢሆኑ የዕለት ምግብ ቢያጡ ከእናንተ አንዱ በደህና ሂዱ እሳት ሙቁ ጥገቡን ቢላቸው፣ ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ይልና አ የሚያስፈልገውን ነገር በማድረግ እምነትህን ግለጠው። የሚያስፈልገው ቦታ ላይ በመገኘት እምነትህን ግለጥ። ለሚያስፈልገው የሚፈለገውን ነገር በማድረግ እምነትህን ግለጥ እንጂ የመዳኛ ስራ ስራ እያለ አይደለም።

ፌ ፌዝ ነው ሊልህ የፈለገው ሊውራ የፈለገው ፌዝ አለኝ ካልክ እምነት አለኝ ካልክ፣ እሱን አውራው፣ እሱን እመነው፣ በእርሱ ተራመድ፣ በእርሱ ኑር። ባመንከው ነገር የመኖር የመራመድ የህይወት ስርዓት ይኑርህ። እምነት አለኝ ብለህ ድርጊት ከሌለህ እምነት የሞተነው ደድ ዴድ ፌዝ ነው ያለ፣ ህይወት የሌለው እምነት ነው ያለ ብሎ እምነት አለኝ የሚሉት ሰዎች ተራማጆች እንዲሆኑ ለማድረግ የተጻፈ መጽሐፍ ነው። ተንቀሳቃሽ እንዲሆኑ ተግባራዊ መልስ የሚሰጡ እንዲሆኑ አማኞችን ለመቀስቀስ

ያንን ነው። ብዙ አማኞች በሕይወታቸው ውስጥ እምነት አላቸው፣ እግዚአብሔር ስራ እንደሚሰጣቸው እግራቸው ግን አይራመድም። ስራው እቤት አንኳኩቶ እንዲመጣ ይፈልጋሉ። ሙቭ፣ ተንቀሳቀስ። የሆነ ነገር በረከት በሕይወታቸው ላይ እንዲመጣ ይፈልጋሉ፣ ግን ምንም ነገር በመስራት አይጀምሩ። ሰነፎች ናቸው። ስንፍናቸውን መጠበቅ ብለው ይለጥፉበታል። መጠበቅ አይደለም እሱ፣ ከግድግዳ ጋር መጣበቅ ነው። ከስንፍና ጋር መጣበቅ ነው። ተጣብቆ እየጠበቅኩ ነው ይላል። ተጣብቃ እየጠበቅሁ ነው፣ ጌታ ይመጣል አንድ ቀን ትላለች። አባዬ አንተ ነው ወደ ጌታ እምትሄደው፣ አንችንሽ ወደ ጌታ ምትሄ ተንቀሳቀስ ፌ አክሽን ከሌለ የሞተ ነው። ዛሬ የአንድ ሰው ህይወት እግዚአብሔር ወደሚሰራበት አቅጣጫ ተገፈተረ። አንድ ሰው አሜን ይበለኝ። አንድ ሰው አሜን ይበለኝ። ስማ፣ ያየኸው ውጣ የሚል ቃል ካለ የሚቀጥለው እርምጃ መውጣት ነው። እስቲ ቆይ ካላንደሩን ልየው፣ ዘንድሮ እንኳን የሚያስወጣ አይደለም የክረምቱ ሁኔታ ብለህ ከተዘፈዘፍክ እግዚአብሔር አሁንም መጥቶ ያንኑ ነው የሚደግምልህ። ብዙ አማኞችን ልንገራችሁ እስኪ ትንቢት በህይወታቸው ላይ ይምጣ። በጣም ከልጅነቴ ጀምሮ ስሰማው የነበረው ነው። እንድጠቀምብሃለሁ አለኝ። አሁንም እግዚአብሔር ሀሳቡን አልለወጠም። እጠቀምብሻለሁ አለኝ። ይኸው ደገመው እግዚአብሔር ደገመው እግዚአብሔር የሚሉ ሰዎች አላጋጠማችሁ? ይሄን ትንቢት አስር ጊዜ ሰምቸዋለሁኝ የሚሉ ሰዎች አላጋጠማችሁ? እናንተ እንኳን ስለምታደርጉ አያጋጥማችሁም። ሁልሽም ያጋጥምሻል፣ ትደነቃለሽ። እግዚአብሔር በእንትን ዘመን የነበረውን ያንን የነገረኝን ይሄን ትንቢት እንትን አነግሮኛል፣ ይሄን ትንቢት እንትን አነግሮኛል፣ ይሄን ትንቢት እንትን አነግሮኛል። ለምን እንደተደገመ ታውቃላችሁ? ስላልተንቀሳቀስክ፣ ስለተዘፈዘፍክ እዝጌር። አንደኛ ክፍል ላይ ሁልጊዜ ካገኘህ የሚልክልህ አስተማሪ የአንደኛ ክፍል አስተማሪ ነው። የተገኘህበት ክላስ ላይ የሚገባው ለዛ ክላስ የሚሆን ሰው ነው የሚመጣልህ። ስድስተኛ ክፍል ውስጥ ከሆንክ ሁልጊዜ የሚመጣው የአስረኛ ክፍል አስተማሪ አይደለም። ስድስተኛ ነህ። ስድስተኛ ቢምሁን ስድስተኛም ጨሁን ስድስተኛም ጀሁን የሚመጣልህ የስድስተኛ ክፍል ነው። ሌቭልህን ነው የቀየርህ። ከቀን ደግሞ ይቀየርልሃል። አንድ ሰው ዛሬ እሰራለሁ ይበል እራመዳለሁ ይበል፣ እስኪ ይሄዳለሁ ይበል፣ እስኪ ባለሁበት አልቆይም ይበል። እስኪ በጌታ በኢየሱስም ዛሬ የሚያንቀሳቅስ መንፈስ አገኛችሁ። በጌታ በኢየሱስም ዛሬ እግዚአብሔር ወዳየው ነገር የሚያሻግር መንፈስ አገኛችሁ። እንደዚህ አለ፣ ሁልጊዜ የኋላዬን እየረሳሁ አለ፣ በፊቴ ያለው ለመያዝ እጸልያለሁ፣ አጸልያለሁ፣ ጾም ጸሎት ይዛለሁ። አሜን አይልም አይልም። አንድ ነገር አደርጋለዋል። አይ ውልዱ ዋን ቲንግ አንድ ነገር አደርጋለሁ። እስኪ አደርጋለሁ ብለ ሴት ጌን አደርጋለሁ ብለ አየው። እጠብቃለሁ፣ ቃትታለሁ፣ እጮኋለሁ፣ እጾማለሁ እነዚህ ጥሩ ናቸው፣ ግን አደርጋለሁ ነው ሰውየው ያለው። ለምን በፊቴ ያለው ለመዘርጋት እንድችል ለመያዝ እንድችል እዘረጋለሁ ነው አየው ምንድን ነው ኤፈርት ነው መዘርጋት ምንድን ነው ኤፈርት ጥረት አደርጋለሁ ይላል የኋላ ያለውን እየረሳው ዋት ዛ ስፖስ ሚን መርሳት መርሳት ማለት ከነገሩ ውጭ መገኘት ማለት እንጂ ዲሊት የሚባል ነገር የለህም ማንም ዲሊት በተን የለውም መርሳት ምን እንደሆነ ታውቃል ከዛ ነገር ውጪ መኖር መጀመር ነው መርሳት እንጂ። እኛ ውስጥ እኮ ማጥፊያ በተን የለችም። ድሊት አለሽ የለህም እኮ ድሊት በተን የለህም። እንኳን አንተ በዓለም ላይ ያሉ ነገሮች ለጊዜው ድሊት ያደርጋሉ እንጂ ሪከቨር ስታደርጋቸው ከች ነው የሚሉት። ለምን የሚጠፋ ነገር የለም። አስበኋ ሶ አሁን ለምሳሌ ስንት ቤት ተከራይ ትታቃለህ? አቤ ሁለት ቤት ቤት ዘመን አንተ ቋሚ ነህ። ስድስት ቤት ተከራይቶ የሚያቅ ስድስት የሚያክሉ ቤቶች ተከራይቶ የሚያቅ አስ ያከራየኸው ነው የተከራየው፣ የተከራየኸው አንድ ስድስት ቤት ከተከራየ ሁሉንም አሁን ብትሄዱ አታስታውሷቸው። ለምን? ከዛ ውጭ ስላላችሁ። የመጀመሪያው ሰሞን ግን እኔ ብዙ ጊዜ ቤት ስቀይር ወደ ሌላ ቤት ወደ ተከራየሁት ቤት ስቀይርና ሲሄድ ብዙ ጊዜ ተሳስቼ፣ ለአንድ ሳምንት፣ ለሶስት ሳምንት የመጀመሪያው ቦታ ሄጃለሁ ወይ ስልክ እያወራው ወይም ደግሞ በሀሳቡ እየጸለይኩኝ ምናምን ምናምን ሄጂ፣ ውይ ለካ ይህን ግቢ ቀይሬዋለሁኝ ለካ ከዚህ ቤት ወጥቻለሁ ብዬ እንደገና ታጥፌ ወደ አሁኑ አሁን ከረንት ላ ወደተዘጋጀው ወደ ተከራየውት ቤት ሄጅ ያቃለሁ። ለምንድ ነው እንደዚህ የምትሆኑ? ከሶስት ከአራት ቀን በኋላስ ማይንድ ይሄኛውን ይለምድና ያኛውን ይረሳዋል። ይሄ አውቶ ፓይለት የሚባል ሲስተም አለን ውስጣችን ማይንዳችን ውስጥ አውቶ ፓይለት የሚባል ሲስተም አለን። ልክ ነገሮች መጀመሪያ ላይ በትጋት ታደርጋቸውና ከዛ በኋላ በደመነፍሳዊ እንቅስቃሴ ወደ ማድረግ የምትሻገርበት አውቶ ፓይለት ይባላል በእንግሊዝኛ እና ዝም ብለህ በደመነፍሳዊ እንቅስቃሴ ድርጊትን ታደርጋለህ። መጀመሪያ ቤት ስትከራይ መብራቱን በብዙ አይነት ፍለጋ ምስማር የተሰቀለ መርፌ ሁሉ ይወጋሃል ስትዳብስ ማታ ላይ ማብራይ ማጥፋት ስትፈልግ ልክ ግን፣ ከሳምንት በኋላ ግን ስልክ እያወራ አርገነ የምትገባው ትዛ አትፈልግም፣ እንደሌላው ጊዜ አውቶ ፓይለቱ ይወስደዋል። ደመነፍሳዊ ብቃትህ ነገሮችን ሳታይ ሳታረጋግጥ ትክክለኛውን ነገር እንድትነካ ይረዳሃል። ልክ እንደዛው ትረሳለ ከአንድ ሁኔታው ስትወጣ። ለዚህ ነው ጳውሎስ እንደዚህ የሚል ከኋላ ያለውን እየረሳው